ሜላት ነው ከቡታጀራ ይዛሽ የመጣችው። ቡታጀራ አላመጣችም። ማን አሳይቶች መጣሽ? መጣው እኔ መምጣት አልችልም። ሜላት ነው ቡታጀራ እህቴ ነች። ቡታጀራ ሄዳ ይዛሽ የመጣሽው። ስለመጣው ደብሮሃል። አንቺ እንዴት እንደመጣሽ ዋናው ማወቅ የፈለኩት ነገር አንቺ እንዴት እንደመጣሽ ነው በቃ እሱን ነው የፈለኩት አንቺ እኮ ምንም የምታውቂው ነገር የለም በእግዚአብሔር አቃለሁ ሁሉንም ነገር አቃለሁ እ አቃለሁ አቃለሁ አቃለሁ በቃ አትበይ እስኪ አሁን ማን እንዳመጣሽ ብቻ ነገርኝ ልብ ይረፍ በእግዚአብሔር ብቻይን መጣው? ብቻሽ ነው የመጣው? እኔ ስለመጣው ነው መምጣት ጥፋት ነው? እሺ፣ አሁን እንድታናግርኝ ይፈልጋሉ። በእግዚአብሔር እንዴት እንደመጣሽ ቦታውን ሳታቂ ዝም ብለሽ ነው? ማን ያመጣሽ? ከእነ ዩ ጋር ከመጣሽ ንገረኝ። የተፈጠረ ነገር አለ ማለት? በምን ዙሪያ ችግር ምናምን? መልስልኝ። ምንም ያልተፈጠረም ምንም አልተፈጠረም አንተ ምንም አልሆንክም ጤንነትህ በቃ ምንም አልሆንክም ሶሊ ይኸው እኔ እንደምታየኝ እኮ ነኝ አሁን ለምንድን ነው እንደዚህ የምታይኝ ምንም አልሆንክማ ይኸው እኔ እንደምታየኝ ነኝ ስማኝ ቆይ ምንም አልሆንክም ኧረ ሶሊ በእናትሽ አታስጨነቂኝም እሺ ሌሌ የተፈጠረ ነገር አለ። ያልዳመነ ዝናብ ያላባራ ንግሡ፣ ያልጠቆረ ሀዘን ቀን ብርት ያርግዞ ውስጤ በማሳዘን ሁሌ እንዳለቀሰ የአይኔ ልቡ ሳይፈርስ እንባይ ታበሰ ሰው ሳያደምጡ ቃሉ ሳይገባች እንባ ብቻ ነበር አይን የሚመስላቸው። ሲያወራ ድምፅ አልባ ማን ነው? ቢን፣ ምን ሆነሃል? ምን ሆነህ ነው የጠፋኸው? ቤት ንገረኝ። መጣሽ ነበር። መጣሽ ማና ሳይቶሽ ነው። ምን አስጨነቀህ?

እሱን ንገሪኝ፣ ማን አሳየሽ? ማንም ሊያውቀው አይችልም የመጣሁት ሶሊ፣ ንገሪኝ። አንከራከራ። እሷ ባታሳየኝ ኖሮስ እየቀለድኩ ነው። አልቀለድኩም። እንደዚህ ሆነህ ልትቀር ነበረ። ማሳየቱ ምን አስጨነቀ? አቤል፣ አሁን የምንጠይቀን ጥያቄ እንድትናገራት አልፈልግም

አብ ጓደኞች እንደዛ ሲሆኑ ያሳዝኑ እሺ እኔ እንደዚህ ሲሆን እኔም ታወኝ እሺ ቶ መታመሚንም ታወው ጋር የነበረ ነገር እንዴት ነው አሁን እኔ ስላንቺ ነው እነሱ እኮ ትልልቅ ናቸው አንቺ ትንሽ ልጅ ነሽ እኮ አንቺ ምን ሆነሽ ነው ነገር ነገር ልበል አሁን ማነው ነው አንቺ ራሱ እንዴት ነው? ቆይ እዚህ ልመጪ ይቻልሽ? ብቻ ነው የመጣሁት አዲስ አበባ ይዛ ቡታጀራ ነው የመጣው። ምንም ነገር አትበለኝ። ለምንድን ነው የጠፋኸው? ለምንድን ነው ይኸውልህ፣ እሱን እንደዚያ ሆና ሁለት ጓደኞች ተጣልተው ምን ሆነህ ነው? አሁን ስለመጣሽበት እሱን ነገር ሶሊ በእናትሽ እኔ ልጠይቅህ እኮ የፈለኩትን ጥያቄ ከዛዚህ ድረስ ነው የመጣሁት። ቢያንስ ስማ አክስቴ ምንም እንትና አታቀምኝ። ከመጣች ሌላ ችግር ነው የሚፈጠረው። ሶሊ በእናትሽ ያለውን ነገር አስረጅኝ፣ እንዴት እንደመጣሽ ብቻ አስረጅኝ። መጣሁ እሺ። ማነው ከነዩ ጋር የመጣሽ እኮ እንደምት። ብቻዬን መጣሁ በእግዚአብሔር። በእናትሽ መምጣት አልችልም። ወይኔ አቤል፣ ምን ሆነሽ ነው እንደዚህ የምትሆኚው? ውስጥ ይሄ ትክክለኛ ነገር ንገሪኝ ሶሊ። አቤል ለምንድን ነው የማታምነኝ? ይኸው እኔ እኔ ምን ምን። እሺ ምንም አልሆንክም? የተፈጠረ ነገር የለም። እቤት ምንም፣ ቤተሰብ ምንም አልሆነም? ንገረኝ፣ ይሄን ብቻ ነው ማወቅ የምፈልገው። ሱሊ ረጋ ብለሽ እንድታደምጭ እፈልጋለሁ። ሱሊ እኔ ያለ ምክንያት ዝም ብዬ አልጠፋም፣ ያለ ምክንያትም እንደዚህ ልሆን አልችልም። ብቻ ነው ነገር የተፈጠረው ነገር በሙሉ ሂጂ እነግራታለሁ። ቁጭ ብላ ለምጠይቅ ጥያቄ ቀጥተኛ ሌላ ነገር ነው ማዘን ብታቅኖሩ ያን ሁሉ ነገር ሲፈጠር ዝም አትልም፣ ግን ያለውን ነገር ቀስ ብለሽ አልተረዳሽኝም። አሁን እኮ አሁን እሱን ቀስ ብዬሽ አስረዳሻለሁ፣ ቀስ ብዬሽ አስረዳሻለሁ። ያለውን ነገር የተፈጠረውን ነገር እንዳለ አስረዳሻለሁ። አሁን እንዴት እንደመጣሽ አልፈልግም። ምንም እንትን እንትን ልትልኝ አልፈልግም። ምንም አስተባባያ አትስጠኝ፣ አልፈልግም። ሱሪ በእግዚአብሔር ተይኝ፣ በእናትሽ ያለውን ነገር አስረጅኝ። እንዴት እንደመጣሽ አስረጅኝ። ማን ነው? ከነዩ ጋር ነው ወይ የመጣሽ? እንግዲህ የሉም? እሺ፣ አልመጡም። በእግዚአብሔር በቃ። እሺ፣ ቤቱስ ሜላ ታሳየችሽ ይባል። ከአዲስ አበባ መምጣት አንችልም። እንዴት ታውቂያለሽ አንቺ? ነው ይሄ ቦታ ብሎሽ እንዴት ነው አንቺ? ሰው ሁሉ እንደራስህ ነው የምታስበው ማለት ነው። እኔ እኮ ላንቺ ነው፣ ለማንም ሰው አልጨነቅም። ታቂያ አትጨነቅ። ስላሳየች ግን ደግሞ እንዴት እንደመጣሽ ነው። አንቺ ያው ሁሉ መንገድ እንዴት መጣሽ? አንቺ ሁሉ ሰዓት ያው አልፈልግም። ኧረ ሶሊ በእግዚአብሔር ሶሊ፣ በእናትሽ በቃ ምንም ነገር እንድትለኝ አልፈልግም። ምንም የተፈጠረ ነገር የለማ። ስማኝ፣ የተፈጠረ ነገር የለማ። ቤት ምንም አልሆንማ። አንተስ ምን ምን ሆነሃል? እሺ ጤነነት ምንድን ነው? ለምንድን ነው እንደዚህ እንድትሆን ያደረገህ? መልስ ስጠኝ። መልስ እንድትሰጠኝ እፈልጋለሁ። ከዛ እዚህ ድረስ የመጣሁት አንተን አግኝቼ መልስ ለመጠየቅ። አሁን ለምጠይቅ ጥያቄ ቀጥተኛ መልስ ነው የምትሰጠኝ። እየሰማኝ ነው። እኔ ምንም እንድታዝን አልፈልግም። እንድታዝን አይደለም እያናገርኩ ያለሁት ብቻ ነው ፈልጎ፣ ሌላው ነገር እንድታለቅስ አይደለም። ለምንድን ነው እንድጨነቅ? ምን ታደርገኝ? አሁን ውስጥ የጥሩ ስሜት እየተሰማኝ አይደለም። እኔ ሊያመኝ ነው። አቤል፣ በእናትህ በስራ ተረጋግተህ አናግረኝ። በእናትህ አሁን አክስቴ ከመጣች ሌላ ነገር ሌላ አክስቴ ከመጣች ሌላ ነገር ነው የሚፈጠረው። በእናትሽ አሁን ሌላ ችግር አይፈጠር። እሺ ምንድን ነው የምላት? አልተናገርኩም። በቃ ዝም ብለህ ተወው። እኔ ስለመጣው ነው መምጣት የጥፋት ነው። እሺ አሁን እንድታናገርኝ እፈልጋለሁ። በእግዚአብሔር እንዴት እንደመጣሽ ቦታውን ሳታቂ ዝም ብለሽ ነው? ማን ያመጣሽ? ከነዩ ጋር ከመጣሽ ንገርኝ። እሺ ብቻሽ ልትመጫቺ ማንቺ እንዴት ቪዲዮውን አላየክም ነው መጣላታችንን፣ አንተ እኔ ስልክ የሚባል አንስቼም አላውቅም፣ ሶሻል ሚዲያ በእናትህ እውነቴን ነው። እግዚአብሔርን ቀልልን አይደለም ምንም። እግዚአብሔርን አትበልኝ፣ አውቀ ነው እኔ። ምንም የተፈጠረው ነገር ምንም አውቀው ነገር የለም። በቃ እራሴን ከአንዳንድ ነገሮች ማራቅ ነበረብኝ። እራቅ እሺ። በቃ አሁን ግን ማለት ነው ማና ሳይቶሽ መጣሽ። እኔ መምጣት አልችልም። ሜላት ነው ሜላት ነው ቡታጀራ እህቴ ስለመጣው ደብሮ። አንቺ እንዴት ዋናው ማወቅ የፈለኩት ነገር አንቺ እንዴት እንደመጣሽ ነው። በቃ እሱ ነው የፈለኩት። አንቺ እኮ ምንም የምታውቂው ነገር የለም። በእግዚአብሔር አውቃለሁ፣ ሁሉንም ነገር አውቃለሁ። በቃ እስኪ አሁን ማን እንዳመጣሽ ብቻ ንገሪኝ፣ ልቤ ይረፍ። በእግዚአብሔር ብቻ እየተጨቃጨቅን ብቻ ብቻሽ አክስቴ ከመጣች ሌላ ነገር ነው የፈጠረው ነገር። እንደዛ እንዳይሆን እሱን ቀስ ብዬ አስረዳሽ እስከመጣሽ ድረስ ማለት ነው። ሶሊ በእናትሽ ሳትረጂ መቼም የጠፋሁበት ምክንያት ሳትረጂ መቼም ልትጃች፣ ግን ደግሞ አሁን አንቺ እንዴት እንደመጣሽ ማታውቂው ሀገር እንዴት እንደመጣሽ ብቻ ነገር ሶሊ፣ በእግዚአብሔር አንተ እሺ። ከዛ እዚህ ድረስ የመጣሁት የማላውቀው ሀገር የመጣሁት ምክንያት ኑሮኝ ነዋ። ስለዚህ ምክንያት ይልታ፣ ተው እሺ። አዳ፣ እኔ በቃ ሙሉ ለሙሉ አስረዳሻለሁ ለምን እንደጠፋሁ ለምስል እንደማላነሳ በቃ የትኛው ሁሉ ነገር አስረዳሻለሁ። ግን ደሞ አሁን የምፈልገው ነገር አንቺን ማን ይዞሽ የመጣው ማታቂው ሀገር ቡታጀራ ራሱ ጠንቃሽ ማታቂ ልጅ እኔ አቋቅሻለሁ። እሺ አብይ አልመጣም፣ ነገር አይፈጠር ያለውን ነገር ብቻ ከወንድሞችሽ ጋር ነው በእግዚአብሔር ከዩኤል ጋር መጣላት አታውቅም። ከዩኤል ጋር እንደተጣሉ አታውቅም። እሺ ሌላ ነገር እንዲፈጠር አታውቅም። እኔ ምንም ነገር አላውቅም። ቪዲዮ ላይ ቪዲዮ ከብቻ አላውቅም። አውቀ ነው አቤል፣ አታስ መሰለህ፣ አትዋሽኝ። እንዴት እኔ ተቀየርከው። እውነት በጣም በጣም ሌላ ሰው ሆነሃል። ኧረ ሶሊ፣ እኔን ተረጂኝ። በእግዚአብሔር እኔ ጋር አይደለም፣ እኔ ጋር እኔ ጋር ምንም ነገር ተጠቅሜ አላውቅም። እግዚአብሔር እኔ የምሬን ነው እንደዚህ እንደዚህ ነኝ ሰላም ነኝ ሁሉም ነገር ተስተካክሏል ብትለኝ ይህ ሁሉ ነገር ይመጣ ነበረ። አንተ ይሄ የራስን ስሜት ብቻ ነው የምታስቀድመው፣ ስለሰው አታስብም ማለት ነው። በጣም በጣም ራስ ወዳድ ነህ፣ በጣም እሺ። ሁሉ ነገር አስረዳሻለሁ። አሁን የተፈጠረው ነገር ሙሉ ነገር አስረዳሻለሁ። ያሳሰበክ ያክስትክ መምጣት አክስት መጣም፣ ምን ሊፈጠር እንደምንችል ምን አለ እንደዛ እንደምታስብ ሌላ ነገር እንዲፈጠር ሌላ ነገር አልፈልገም። ቆይ የሸሸውበት ነገር እኮ ብትረጂኝ ደስ ይለኝ ነበረ። ላይ ምንም የሚያስረዳ ጉዳይ የለም አሁን ምንም ምንም፣ ማለት እኮ ይበቃል። ምንም ምንም ምንም ምንም ያልፈልግም በቃ የትኛውም ነገር መስተካከል ይችላል። ግን ደግሞ ማለት ነው አሁን አንቺ እንዴት እንደመጣሽ ነው ማወቅ የምፈልገው፣ አቤል መጣሁ ከማን ጋር መጣሽ? እስኪ ትክክለኛ ነገር በእግዚአብሔር አታወሽኝ። አንቺ እኮ ምንም የምታውቂው ነገር የለም። እንዴት የምት አልወቅ ማን አሳየሽ? ከማን ጋር ለምን መጣው? እራሴ መጣሁ። መምጣታችን መምጣት አልነበረብኝም። አክስትክ እንዳትሰማ ወይ ሌላ ሰው ሌላ ነገር እንዳያደርግ መምጣት አልነበረብኝም? ልይት አረ ሶሊ ተይ እኔን እንትን ሌላ ነገር ውስጥ አትክተችኝ በእግዚአብሔር። ቆይ ምን ሆነሽ ነው ሶሊ? በጣም ክፉ ነገርሽ በጣም በጣም። አታስመስል ደግሞ ሁሉንም ነገር ታውቃለህ፣ ሁሉንም ቪዲዮ ታያለህ። ቪዲዮ አይቼ አላቅም እያልኩሽ እኮ ነው። ስልኩ እኔ ጋር አይደለም እያልኩሽ ነው። እንደዛ እንደዛ ጓደኛ ጓደኛ እኔ ከምንም ነገር ነው ሳምሪ። ተው ሳምሪ፣ ራሷን ስትወድቅ ሆስፒታል እስከምትገባ ድረስ አታውቅም። ሶሊ በእናትሽ ሶሊ በእናትሽ፣ አሁን እንድትረጅኝ እፈልጋለሁ። በእግዚአብሔር እኔ የትኛውም ነገር ቁጭ ብዬ አስረዳሻለሁ። ግን ደግሞ አሁን በእናትሽ በእናትሽ፣ እግር ስር እግር ስር፣ በእግዚአብሔር በእናትሽ ነገር ማን ይዞሽ መጣው? አንቺ እኮ ምንም ነገር የለም ብቻዬን መጣሁ። እሺ ልንገርህ አንድ ነገር። ግን ልጅቷ አንድ ነገር ብትላት እኔና አንተ

ሜላት ነው ከቡታጀራ ይዛሽ የመጣችው። ቡታጀራይ ነው እሺ። አንቺ እንዴት ቆይ? እና መጣሁ ቀጥታ ነው የመጣሁት። ምንም ምንም የሚደረግ ነገር እኮ የለም። ፍጥታት የራሳም መንገድ ነው። ለምንም የምታካብደው አንቺ? እኮ እኔ ማካበድ አይደለም አንቺ። ቡታጀ አዲስ አበባ መተሽ ታውቂያለሽ? ከዚህ በፊት አታቂም? አረ መጣው እሺ፣ መናሪያ ተቀበለች። የሚላት አዲስ አበባ መታች ታውቂያለሽ ወይ? እኔ እስኪ መልሽልኝ። ከዚህ በፊት አዲስ አበባ መታች ታውቂያለሽ? እውነቱን ለምን አትነግሪኝ? በእግዚአብሔር በእናትሽ፣ በጣም ተጠራጠርኩኝ። በጣም እሷ ናይታ አንድ ነገር በአንተ ምክንያት ከቡታጅራ መጥቼ እዚህ ጠፍች፣ ሌላ ነገር እንዳይ እቺን ትንሽ ነገር አስባ ነው መናሪ ዴ የተቀበለች። አንተ ግን ይሄ ሁሉ ቀን ስትጠፋ እኛ የተፈጠረውን ነገር ራሱ አታቀም? ምን ያህል ምን ያህል ምን ያህል ውስጥ እሺ ቢልክ ነው ምን ያህል አይምሮ ቢታገዝል ነው ምን አይነት አይምሮ ቢኖርክ ነው። እንዴት ነው እኔ እንዴ ማሰልት ትችላለህ? አቢ ቁጭ ብለ አንተ ቁጭ ብለ ለመኖርክ ብቻ ነው ምን ትምትለው ስለሌላ ሰው አትጨነቅም፣ ስለሌላ ሰው አይመለከትም። እኔ ስላንቺ ስለማ ስላንቺ ነው ከሁሉ ነገር የማስበው። በቃ ስለእኔም አታስቢኝም ስላንቺ ነው የማስበው። ጓደኞችሽ እንዴት እንደሆኑ አውቀሻል ሳሚ እንዴት እንደሆነች አውቀሻል። ምንም ነገር የለም ሶሊ፣ እኔ ምንም ነገር የለም፣ ከቤት አልወጣም። አትዋሽኝ። መዋሸት አልፈልግም እኔ ለአንቺ። ለምን ዋሽሻለሁ? ለኔ ብለሽ አይደል የመጣሽው ሶሊ እ ሶሊዬ

ሜላት የተቀበለች እስከ መናራ ነው አይደል? ከቡታ ጀራ እስከ አዲስ አበባ ያለው ነገር ማለት ምንም አልተፈጠረም። ሶሊ፣ በእናትሽ ምንም እንድትጠይቀኝ አልፈልግም። አቤል፣ ስለኔ በቃ ስለኔ ተው። አንተ ስለኔ ብታስብ ኖሮ፣ ስለ ቤተሰብ ስለ ጓደኞችህ ብታስብ ኖሮ ትደውል ነበር። ስለማንም ተይው በቃ። እኔ እኮ አሁን ያለሁት ቤተሰብ ጋር ነው አይደል? ቤተሰብ ጋር ነው ቤተሰብ እኔ አሁን ስለአንቺ ነው እየተጨነቅኩ፣ ጓደኛ ቤተሰብ አይደለም። ይኸውልሽ እኔ ስለእነሱ እኮ የሆነ ሰዓት አወራቸዋለሁ ግን ደግሞ ስለአንቺ ነው እየተጨነቅኩ። እንደዚያ ሲሆኑ ያንኑ ነገር ሲፈጠር አሁን ምንድን ነው የምትከራከሪ? እኔ እኮ ስለአንቺ ነው እያሳሰበኝ። በቃ ስለ እኔ ምንም ነገር አትጠይቅም። ሳላወራት ነው የምሄደው ብታስቆሚ ደግሞ እንደማትችል ታውቃለህ። የምጠይቀኝ ጥያቄ ትመልስልኛለህ? የተፈጠረ ነገር አለ እቤት የተፈጠረ ነገር አለ። ማለት በምን ዙሪያ እቤት ችግር ምናምን ተፈጥሯል? ተፈጥሯል? አቤል መልስልኝ። ሱሊ ምንም ያልተፈጠረም፣ ምንም አልተፈጠረም። አንተ ምንም አልሆንክም? ጤንነትህ? በቃ ምንም አልሆንክም? ሱሊ ይኸው እኔ እንደምታይኝ እኮ ነኝ። አሁን ለምንድን ነው እንደዚህ የምታየኝ? ምንም አልሆንክም? ይኸው እኔ እንደምታይኝ ነኝ። ስማኝ ቆይ። ምንም አልሆንክም ኧረ ሶሊ በእናትሽ አታስጨነቂኝ። እንደ እኔ እንደምታየኝ ምንም አልሆነም። እህት ሰላም ነኝ፣ ምንም አልሆነም። እሺ የተፈጠረ ነገር አለ ሶሊ አሁን አሁን በቃ በቅቃ ተረጋጊ። ያለውን ነገር ይኸው እኔ ምን እንዳደርግልሽ ነው? ፈልግ ወልዳ እንደምታየኝ እኮ ነኝ። ምን ሶሊ ሌላ ሌላ ነገር በቃ ምንም ችግር አልተፈጠረም። እኔ ምፈልገሽ ምንም በቃ በቃ ነገር በቃ አልፈልግም። የተፈጠረ ነገር አለ በቃ በጣም አስከፍችሻለሁ፣ በጣም እና ብዙ ነገር ብዙ ነገር እንድታስብ ያድርገሻለሁ። ብዙ ማይሆን ሀሳቦች እንድታስብ ግን ጥያቄ ይመልስልኝ፣ አክስቴ ሳመጣ ሰላም ነው? በእግዚአብሔር አቤል ሰላም ነው? ሰላም ነው፣ በቃ ሁሉ ነገር ሰላም ነው። በጣም ግን ማሰብ የማትችል ሰው ነሽ። አረ ሶሊ ረጋ በይ፣ ምንም ነገር። ሰዎች ሳያዳምጡኝ ቃሉ ሳይገባችሁ እንባ ብቻ ነበር።